ሰላም ጤና ይስጥልኝ የሚያዝያ 3 2017 የሰዓቱን መረጃዎች ይዘናል አቶ ጌታቸው ረዳ ተሾሙ ህወሀት ተቋማዊ ነጻነቴን ጠብቄ በጋራ ሰራለሁ አለ የጅግጅጋ ዩኒቨርሲቲ ተመራቂ ተማሪዎች በጸጥታ አካላት ድብደባና ፈሳ እንደደረሰባቸው ገለጹ በሚያንማር በታጣቂዎች ቁጥጥር ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናገሩ አቶ ጌታቸው ረዳ ተሾሙ ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓመተ ምህረት ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸውን አስታውቀዋል። በሌላ በኩል ጠቅላይ ሚኒስትር አብይ በትናንትና ሁለት አምባሳደር ብርሃኑ ጸገይን እና አምባሳደር ሀደር አበራን የውጭ ጉዳይ ሚኒስትር ዴታዎች አድርገው እንደሾሙ ሚኒስትሩ ያሰራጨው መረጃ አመላክቷል። ከኢህአዴግ የስልጣን ዘመን ጀምሮ በተለያዩ ሀገራት በአምባሳደርነት ሲያገለግሉ የቆዩት ሀደራ በሚኒስቴሩ የፖለቲካ እና ኢኮኖሚ ዘርፍ ሚኒስትር ዴታ እንዲሆኑ እንደተሾሙ ሚኒስቴሩ አስታውቋል። ላለፉት ጥቂት ዓመታት በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር የነበሩት አምባሳደር ብርሃኑ ደግሞ በሚኒስቴሩ የሀብት ማኔጅመንት አገልግሎት ዘርፍ ሚኒስትር ዴታ ሆነው መመደባቸው ታውቋል። ህውሃት ተቋማዊ ነፃነቴን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፌ በጋራ ሰራለሁ ብሏል። የጊዜያዊ አስተዳደሩ ተልዕኮዎቹን ለማስፈጸም በሚያደርገው እንቅስቃሴ ሕውሃት እንደ ጊዜያዊ አስተዳደሩ አካል በመሆን ተቋማዊ ነፃነቱን ጠብቆ ተደጋግፎ በጋራ ይሰራል ሲሉ ሊቀመንበሩ ዶክተር ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ከፕሬዚዳንት ታደሰ ወረደ ጋር ተባብረንና ተደጋግፈን የጊዜያዊ አስተዳደሩ ተልዕኮዎችን በአጭር ጊዜ ለማሳካት ያለንን ዝግጁነት ለመግለጽ እንወዳለን ሲሉ ሊቀመንበሩ ዶክተር ደብረ ጽዮን የፓርቲው ማዕከላዊ ኮሚቴ አባላት የጊዜያዊ አስተዳደሩ ፕሬዚዳንት በመሆን ሥራ ለጀመሩት ለሌተናል ጄኔራል ታደሰ ወረደ ትናንት ሚያዝያ 2 ቀን 2017 ዓ ም ባዘጋጀው መድረክ ባደረጉት የመልካም ስራ ምኞት ንግግር አስታውቀዋል። ግልጽ ተልኮዎችን ይዞ የተቋቋመው የጊዜያዊ አስተዳደሩ ተልኮዎችን አልፈጸመም ብቻ ሳይሆን በትግራይ ሕዝብ ላይ ጉዳት አድርሷል ያሉት ሊቀመንበሩ ተልኮዎቹን የሚፈጽም ጊዜያዊ አስተዳደር ሆኖ እንዲስተካከል ለማድረግ የሚያስችሉ ሁኔታዎች ተፈጥረዋል ማለታቸውን ከፓርቲው የተገኘው መረጃ ያሳያል። ዋናው ነገር ጊዜያዊ አስተዳደሩ ተስተካክሎ ህዝቡ የሚጠብቀውን ተልእኮዎቹን በፍጥነት ማሳካት ነው ብለዋል። መረጃው የአዲስ ስታንዳርድ ነው። የመውጫ ፈተና ተፈትነው አልፈው ቴምፖራሪ ሲጠባበቁ እንደነበሩ የገለጹ የጅግጅጋ ዩኒቨርሲቲ ተመራቂ ተማሪዎች በድጋሚ ገና በሰኔ ላይ ትፈተናላችሁ በመባላቸው መብታቸውን ሊጠይቁ በተዘጋጁበት በጸጥታ አካላት ድብደባና ፈሳ እንደደረሰባቸው ለቲክቫ ኢትዮጵያ ተናገሩ። ቲክቫ ኢትዮጵያ ተማሪዎቹ ነገሩኝ ያለውን በአካባቢው የነበረውን ሁኔታ ከሚያሳይ ቪዲዮ ጋር እንደሚከተለው አስቀምጧል። አንዱ ምሩቅ በሰጠን ቃል ተማሪ ሲያልፍ እንዴት እንዲህ ተብሎ ይጠየቃል ብለን ሀሳብ ልናቀርብ በተሰለፍንበት ወቅት ሀምሳ እንሆናለን። ሀያ ተማሪዎችን በፓትሮል ተጭነው ወስደዋል። የት እንዳደረሷቸው አናውቅም። ስልካቸው አይሰራም። የቀሩትም ተደብድበው ከፍተኛ ጉዳት የደረሰባቸው አሉ ሲል ተናግሯል። ሌላኛው ቅሬታ አቅራቢ ተመራቂ ፈተናችን ታግዶ ከቆየ ሰነባብቷል። በዚህም የግቢው አስተዳደር አካላትን ምላሽ ለመጠየቅ እየሞከርን ነበር። ሊያናግሩን ፈቃደኞች አይደሉም ትላንት ልንጠይቅ ስንሄድ አባረሩን። ዛሬ ልንጠይቅ ስንሄድ ደግሞ በርካታ የጸጥታ አካላት ተጭነው መጥተው ተማሪዎች ተደብድበዋል። ሌሎችም በፓትሮል ተጭነው ወደ ማረሚያ ቤት ሄደዋል ብሏል። ሌላኛው ቅሬታ አቅራቢ የመውጫ ፈተና በድጋሚ ከጥር 25 እስከ 30 2017 ዓ ም እንደወሰድን ይታወቃል። እንዳለፍን ውጤት እንደመጣ ተልኮልናል ፎቶ ተነሱ ተብለን ዶክሜንት ልንሰጥ ፎቶ ተነስተን አስገብተን ክሊራንስ የመውጫ ሞልተን ጨርሰን በሳምንቱ ውጤታችሁ ታግዷል ተባልን ሲል ገልጿል። ምንድን ነው አለን ትምህርት ሚኒስቴር ነው ያገደው ተባልን ስንጠብቅ ቆየን። ነገር ግን እስከ ዛሬ የተሰማ ነገር የለም የደሃ ልጆች ነን ቤት ተከራይተን ለምግብ እያስላክን ነው። እኔ 25 ሺ ብር ወጪ አድርጌያለሁ። ዩኒቨርሲቲው ከግቢው አስወጥቶናል። የሚሰጠን ሰርቪስ የለም ሲል ገልጿል። ሌላኛዋ ተመራቂ ተማሪ ተሰብስበን ጥያቄ ልንጠይቅ ነበር፣ እዚሁ እኛ ፊት ነው የደበደቧቸው። ወደ ሀያ ሴቶችም ወንዶችም የታሰሩ አሉ። የጸጥታ አካላት ሙሉ ግቢውን አጥለቅልቆት ነበር፣ ገና ማውራትና መጠየቅ ሳንጀምር ብላለች። ምንም ብጥብጥ አልፈጠርንም፣ ያወቅነው ነገርም የለም። መብታችን እንዲከበርልን፣ እሱም ኢፍትሃዊ የሆነ ነገር ተደርጎብናል፣ ፍትህ እንፈልጋለን ባልንበት ሁኔታ ነው ይህ ሁሉ የተደረገው፣ ብላለች። ገና እየተሰባሰብን ባለበት መሳሪያ ታጥቀው ዱላ ይዘው የመጡ የፀጥታ ኃይሎች ሰበሰቡንና ተማሪዎቹን በግፍ እየደበደቡ ነበር። አውላላ ሜዳ ላይ ታፍሰው የተወሰዱ አሉ፣ ወደ ሀያ የሚሆኑ ስንደውልም፣ ስልካቸዋን አነሱም፣ የት እንዳሉ አናውቅም። አይተናል፣ እዛ ነበርን፣ በመኪና ጭነው ነው የወሰዷቸው ስትል ተናግራለች። ቅሬታ አቅራቢዎቹ በመጨረሻም ለጉዳዩ አፋጣኝ መፍትሄ እንዲሰጣቸው ያሳሰቡ ሲሆን ለቅሬታቸው ምላሽ ለማግኘት ቲክቫ ኢትዮጵያ ወደ ዩኒቨርሲቲው እና ትምህርት ሚኒስቴር ሙከራ ቢያደርግም ለጊዜው ስልክ እንዳልተነሳለት ገልጿል። የጅግጅጋ ዩኒቨርሲቲ ፕሬዚዳንት በሽር አብዱላሂ ዶክተር የተማሪዎችን ቅሬታ በተመለከተ ምላሽ እንዲሰጡ ትላንት በተጠየቁበት ወቅት ስለጉዳዩ ከትምህርት ሚኒስቴር ጋር እየተነጋገሩ መሆናቸውን ገልጸው ነበር። ፕሬዚዳንቱ በወቅቱ እውነቱን ሲያስረዱም ጉዳዩ ፈተና በሁለተኛ ጊዜ የተቀመጡት ተማሪዎች ውጤታቸው ቺቲንግ ምልክት አለው በመባሉ ትምህርት ሚኒስቴር ሆልድ ስላደረገ ነው ማለታቸውን ቲግቫ ኢትዮጵያ ዘግቧል።

ሚያንማር የሳይበር ወንጀል ካምፖች በግዳጅ ሲሰሩ የቆዩና አሁን ላይ ከካምፖች ወጥተው በታጣቂዎች ቁጥጥር ስር የሚገኙ የኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናገሩ። ታይላንድ ስራ አለ በሚል ተታለው ከሀገራቸው እንደወጡ የሚገልጹት እነዚህ ሴቶች ወደ ሚያንማር ተወስደው በሳይበር የወንጀል ካምፖች ውስጥ በግዳጅ ሲሰሩ መቆየታቸውን ይገልጻሉ። ሴቶቹ ማይዋዲ ከሚገኙ የወንጀል ካምፖች የወጡ ናቸው። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ በታጣቂዎች ስር የሚገኙ ሁለት ሴቶች ከወንጀል ካምፖቹ በሚያንማር እና በታይላንድ መንግስት ወታደሮች አማካኝነት ከወጡ በኋላም ደህንነት እንደማይሰማቸው ተናግረዋል። ካረን በተባለው የሚያንማር ግዛት ውስጥ የሚንቀሳቀሱት ዲሞክራቲክ ካረን ቤኔቮለንት አርሚ እና ቦርደር ጋርድ ፎርስ የተባሉት ታጣቂ ቡድኖች በካምፖች ውስጥ በግዳጅ የተያዙ ሰዎችን እንዳስወጡ የተገለጸው ከሁለት ወር ገደማ በፊት ነበር። የሚያንማር ወታደራዊ መንግስት አጋር የሆነው ቦርደር ጋርድ ፎርስ የተባለው ታጣቂ ቡድንም ከ29 ሀገራት የተውጣጡ ከ7000 በላይ የግዳጅ ሰራተኞችን ከካምፖቹ ማስወጣቱን በወቅቱ ገልጾ ነበር። ከነዚህ መካከል ከ800 በላይ የሚሆኑት ኢትዮጵያውያን በእነዚህ ሁለት ታጣቂዎች እጅ ላይ እንደሚገኙ በታይላንድ ያሉ የእርዳታ ድርጅት ምንጮች እና በታጣቂዎቹ ስር ያሉ ኢትዮጵያውያን እያቀረብኩላችሁ ያለውትን ዘገባ ለሰራው ለቢቢሲ መናገራቸው ይታወሳል። ቦርደር ጋርድ ፎርስ ስር 430 ዲሞክራቲክ ካረን ቤኔቮለንት አርሚ ስር ደግሞ 430 ኢትዮጵያውያን እንደሚገኙ ምንጮቹ ጠቅሰዋል። ሆኖም የወንጀል ሰለባዎቹ በበርካታ የተለያዩ ካምፖች ስለሚገኙ ምን ያህል ሴቶች ወደ ታይላንድ ለመግባት እየተጠባበቁ እንዳሉ የሚያሳይ የተደራጀ መረጃ የለም። በቦርደር ጋርድ ፎርስ ታጣቂዎች ስር እንደሚገኙ የገለጹ ቢቢሲ ያነጋገራቸው ሴቶች እነሱ በሚገኙበት ሕንፃ ከሚገኙ በርካታ ኢትዮጵያውያን መካከል ሰባቱ ሴቶች መሆናቸውን ጠቅሰዋል። ኢትዮጵያውያኑ ወደ ሀገራቸው የሚመለሱበትን ቀን መጠባበቅ ከጀመሩም ከአንድ ወር በላይ እንደሆናቸው ተናግረዋል። በሕንፃ ውስጥ የካሜሩን፣ የቻድ፣ የኮንጎ፣ የኔፓል፣ የፓኪስታን እና የኬንያ ዜጎች እንደሚገኙ፣ ነገር ግን ኬንያውያኑ በቅርቡ መውጣታቸውንም ተጎጂዎቹ ይናገራሉ። በሳይበር ወንጀል ካምፖች ውስጥ ሳሉ የተለያዩ አካላዊ ቅጣቶችን ሲያስተናግዱ እንደነበር የሚያስታውሱት የወንጀል ሰለባዎቹ ከዚህ የስነ ልቦና ቁስል ሳንድን ከወንጀል ካምፑ ከወጣን በኋላም ለወሲባዊ ትንኮሳ እየተዳረገን ነው ይላሉ። በዚህ ምክንያት ራሳቸውን ለመጠበቅ ሲሉ አንድ ላይ ተሰባስበው ማደር መጀመራቸውን ይገልጻሉ። ኢትዮጵያውያኑ በሕንፃው አንድ ወለል ላይ ነው ያለ ነው። ወደ ታች መውረድም ሆነ ወደ ላይ መውጣት አንችልም። ኮሪደሮቹ በወታደሮቹ ይጠበቃሉ። ከነሱ በተጨማሪም ሌሎች ታጣቂዎች አሉ የሚሉት ሴቶቹ ታጣቂዎቹ ማታ ማታ ሰክረው እንደሚመጡና በራቸውን እንደሚያንኳኩ አንዳንዴም ወደ ክፍላቸው ገብተው እንደማይወጡ ያስረዳሉ። ቢቢሲ አነጋገራት አንዲት ተጎጂ፣ ወደ ክፍላችን በሚገቡበት ሰዓት ወሲባዊ ወሬዎችን ነው የሚያወሩን። መኝታችን ላይ ችፑድ ላይ ተቀምጠው ይቆያሉ፣ ልብሳችንን ይነካካሉ። ከነትጥቃቸው ስለሆነ የሚገቡት፣ ያኔ በፍርሃት እንረዳለን ስትል ስላሉበት አስጨናቂ ሁኔታ ገልጻለች። እስካሁን ወሲባዊ ጥቃት የደረሰበት ባይኖርም በስጋት ምክንያት ከሌሊት ይልቅ ቀን ቀን ለመተኛት መገደዳቸውንም ትናገራለች። ቀን ቀን ኢትዮጵያውያን ወንዶች ስለሚንቀሳቀሱ እነሱ ይጠብቁናል ብለን ነው ቀን የምንተኛው። በስነ ልቦና በጣም ተጎድተናል ስትል ወደ ሀገራቸው በአፋጣኝ እንዲመለሱ ተማጽናለች። ለሰዓቱ የያዝናቸው መረጃዎች እነዚህ ነበሩ። በሌላ ፕሮግራም እስከምንገናኝ ሰላም ዋሉ።